ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? አራት ሶስት ሶስት ከማርክ ዮኔ ሜዲሻ ጋር ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ሪካርዶ ካላፊዮሬ ዛሬ የምንመለከተው ተጫዋች ነው። በአርሰናል እጅግ በጣም የተሳካ ጊዜያትን በማሳለፍ ላይ ይገኛል። ለአርሰናል እጅግ በጣም ጥሩ ዜና ነው። ባለፈው ሳምንት በጣሊያን ብሔራዊ ቡድን ጉዳት ደርሶበት ከቡድኑ ካምፕ ውጭ እንደሆነ ሲነገር ነበር። ነገር ግን ጉዳቱ ያናል ጠንካራ ባለመሆኑ ምክንያት ለዚህ ሳምንት ጨዋታ እንደሚደርስ ተነግሯል። ከቦሎኛ ወደ አርሰናል ከመጣ በኋላ አሁን ሁለተኛ አመቱ ላይ ነው የሚገኘው። ካላፊዮሪ ሲመጣ እንግዲህ የመሀል ተከላካይ ስፍራ ተጫዋች ነበር። በተለይ በዩሮ ሁለት ሺ አራት ባሳየው ብቃት የዚህ የሊቤሮ ሚና በዛ ተስቦ ነው አርሰናል ለዚህ ተጫዋች እዚህ ተጫዋች ላይ ትኩረቱን ያሳርፈው በዛ ምክንያት። እንግዲህ ወደ አርሰናል መጥቶ ባለፈው የውድድር ዘመን የመሀል ተከላካይ ሆኖ በአንዳንድ ጨዋታዎች ላይ ሲሰለፍ ነበር። አልፎ አልፎ ደግሞ የግራ መስመር ተከላካይ ሆኖ ሲጫወት ተመልክተነዋል ግን የበለጠ ዘንድሮ የግራ መስመር ተከላካዩም በቋሚነት ይዟል። በአጠቃላይ ከአርባ ሚሊየን ፓውንድ አርባ ሁለት ሚሊየን ፓውንድ አካባቢ ነው አርሰናል ለዚህ ተጫዋች ዝውውር የከፈለው። እንግዲህ ሚካኤል አርቴታ በተለይ ባለፈው የውድድር ዘመን በክረምቱ ተጫዋች ዝውውር ምናልባት ሊጠቀስ የሚችለው ተጫዋች ፒኤሮ ኢንካፔ ነው፣ በተከላካይ ቦታ ላይ አዲስ የተጨመረ ተጫዋች፣ እንደዚሁም ደግሞ ክሪስቲያን ሞስኬራ ባለፉት ሁለት ዓመታት የበለጠ የተከላካይ ስፍራ ተጫዋቾች ላይ ነው ትኩረት ያደረገው። ልክ አሰልጣኝ ፔፕ ጋርዲዮላ በሁለት ሺ አስራ ስድስት አስራ ሰባት የውድድር ዘመን ማንቸስተር ሲቲ የወድ ዓመቱን ያለ ዋንጫ ካጠናቀቀ በኋላ ለተከላካይ ስፍራ ተጫዋቾች ብቻ ከ300 ሚሊዮን ፓውንድ በዛው ክረምት የከፈለበትን ጊዜ እናስታውሳለን። ዳኒሎ፣ ከዛ ውጭ እንግሊዛዊ ተጫዋች ካይል ዎከር በሌላ በኩል ደግሞ ቤንጃሚን ሜንዴ በዚህ ረገድ የሚጠቀሱ ተጫዋቾች ናቸው። ሌሎች ተጫዋቾችንም እንደዚህ እንደ ጆን ስቶንስ አይነት ተጫዋቾችንም ማስፈረሙ ይታወሳል። የዛን አይነት ፈለግ ነው ባለፉት ሁለት ዓመታት ሚካኤል አርቴታ በተከላካይ ስራ ተጫዋቾች ላይ ሲጠቀም የነበረው። አንደኛው ተጫዋች ደግሞ ሪካርዶ ካላፊዮሪ ነው። ከነ ያኩብ ኪቪየር ጋር በተወሰነ ጊዜ ልዩነት የመጣ ተጫዋች እንደሆነ ይታወቃልና ዘንድሮ እየሰጠ ያለው ጥቅም እጅግ በጣም አስገራሚ ነው። ባለፈው የውድድር ዘመን የተለመደው የተከላካይ መስመር ቤን ዋይት ቀኝ፣ ግራ ላይ ማይልስ ሉዊስ ስኬሊ፣ የማል ተከላካዮች ደግሞ ዊሊያም ሳሊባና እንደዚሁም ደግሞ ሌላኛው ተጫዋች ገብርኤል ማጋሊሽ ነበሩ። በዚህ የውድድር ዘመን ግን የቀኝ መስመርና የግራ መስመር ተከላካይ ለውጥ አድርጓል። ምክንያታዊ ነው። ሃይብሪድ የተከላካይ ስፍራ ተጫዋቾች በቀኝ በኩል ዩራን ቲምበር፣ በግራ መስመር ተከላካይ ቦታ ላይ ሪካርዶ ካላፊዮሪን አድርጎ የተለመደው የዊሊያም ሳሊባና የገብርኤል ማጋሊሽ ጥምረት ነው እየተመለከተን የምንገኘው። ሁለገብ ተጫዋቾች በቁጥር በዛ ያሉ ስኳዱ ብዙ እጅግ በጣም ሰፊ ነው፣ አርሰናል በዚህ ረገድ ሪካርዶ ካላፊዮሪ የብቃቱን ያህል ያልተዘመረለት ተጫዋች ልንለው እንችላለን። በተለይ በዚህ ውድድር ዘመን እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። አሁን ገብርኤል ማጋሊሽ የለም ሚልሻ። በዛ ምክንያት አንድ ግራ አንድ ቀኝ የማለ ተከላካይ ከመረጠ ሚካኤል አርቴታ ያለ ጥርጥር በገብርኤል ማጋሊሽ ቦታ ይህንን ጣልያናዊ ተጫዋች እንደሚጠቀም ጥያቄ የሚነሳበት ጉዳይ ሆነ። ያ ምናልባት ሌሎች አማራጮች ስላሉት እሱን ወደ ሴንተር ባክ አስገብቶ ኢንካፔ አሊያም ደግሞ ሉዊስ ስኬሊ በዚህ ቦታ ላይ መጫወት ስለሚችሉ ይህንን አማራጭ ሊወስድ ይችላል። ምናልባት ሁለት አማራጭ አለው። ክሪስቲያን ሞስኬራን ከዊሊያም ሳሊባ ጋር አጣምሮ ሪካርዶ ካላፊዮሪን ግራ ላይ ማድረግ፣ ካልሆነ ባላንስ ከፈለገ የበለጠ የግራና የቀኝ እግር ሪካርዶ ካላፊዮሪ ከዊሊያም ሳሊባ ጋር ተጣምሮ ግራ ላይ፣ ወይ ፔሮ ኢንካፔ ካልሆነ ማይልስ ሉዊስ ስኬሊ። ከዚህ ውጭ ሊወጣ አይችልም። አሁን ይህንን እነዚህ አማራጮች አሉት። እንግዲህ የእንደዚህ አይነት ጥራት ያላቸው ተጫዋቾች በስብስብ ውስጥ ሲኖሩ አማራጮችን ያበዙልሃልና የካላፊዮሪ አንደኛ የተለያየ ቦታ መጫወት፣ ሌፍት ባክም የመሀል ተከላካይም ሆኖ የመጫወት ኳሊቲ የላቀ መሆኑ እንደዚህ አይነት አማራጮችን ይሰጣል። አሁን ምናልባት ይሄን ላይገደድ ይችላል። ሞስኬራ ጥሩ እየተጫወተ ስለሆነ ይሄን ላይገደድ ይችላል። ግን በዚህ ደረጃ እንኳን ቢቸገር አርሰናል ካላፊዮሪ ይህንን አስተዋጽኦ ማድረግ ለቡድኑ ይህን ጥቅም መስጠት የሚያስችል ትልቅ ኳሊቲ አለው። በቦሎኛ ሳለ የ2023/24 የጣሊያን ሴሪያ ያለ ጥርጥር ምርጡ ተከላካይ ነው። በጣም ጥሩ ጊዜ ነው ያሳለፈው። ከቲያጎ ሞታ ጋር ቡድኑ ኳስን ከኋላ ጀምሮ የመጫወት ፍላጎት ነበረው በቦሎኛ ለዚህ አይነት የጨዋታ መንገድ ተስማሚ እንደሆነ ብዙዎች ይስማሙ ነበር በወቅቱ እና ለአርሰናል ሲመጣ ከኋላ አርሰናል ያለበትን የበለጠ በጫና ውስጥ ኳስን ከኋላ ጀምሮ ለመጫወት ያለውን ችግር ለመቅረፍ የበለጠ ተስማሚ ተጫዋች እንደሆነ ሲነገር ነበር። ሌላውም የዚህ ተጫዋች ትልቁ ኳሊቲ ፓሲንግ ሬንጁ ነው። ማርክ በጣም ረዣዥም እና ጥራት ያላቸው ኳሶችን ማቀበል የሚያስችል ድንቅ ኳስ የማቀበል ኳሊቲ ያለው ይሄ እንግዲህ ሴንተር ባክሲዮን የበለጠ ወደፊት ድሪቭል እያደረገ ስፔሶችን ሲያገኝ የበለጠ ድሪቭል አድርጎ ለመሄድ ማይፈራ፣ ከቆመበት ደግሞ እንደዚህ አይነት ረዣዥም ኳሶች ከዚህ ከቨርጅል ቫን ዳይክ ከምናውቃቸው አይነት ረዣዥም ኳሶችን በመስጠት ጥሩ ኳሊቲ ያለው። እንደውም አርሰናል የበለጠ ፉልባክ ባክ አድርጎት ኦቨርላፕ እያደረገ ወደፊት እየሄደ የሚጫወት ተጫዋች ከመሆኑ ጋር በተያያዘ እንደዚህ አይነት ረዣዥም ኳሶቹን ብዙ አልተጠቀመበትም እንጂ ይህም ኳሊቲ የሪካርዶ ካላፊዮሪ ኳሊቲ እንደሆነ በተለይ በቦሎኛ ብዙ ተመልክተናል። አግሬሲቭ መሆን ካስፈለገ፣ ፊዚካል ፈተና የሚያስፈልገው ጨዋታ ከሆነ የአግሬሲቭነት ጥያቄ የለበትም ማርክ። እንደ አስፈላጊነቱ አካላዊ ጥንካሬውን መጠቀም በሚያስፈልግበት ሲትዌሽን ውስጥ ያንን ሲጠቀም ትመለከተዋለህ እና ለማሸነፍም ብዙ አይቸገርም። ታክሎቹ በጣም ጊዜ የጠበቁ ናቸው፣ ምክንያታዊ ናቸው። በእያንዳንዱ በተገቢም በተገባም ባልተገባም ሁኔታ ታክል የሚወርድ አይነት ተጫዋች አይደለም። እንደዚህ አይነት ተጫዋቾች ደግሞ ከጥፋት ብዙ የጸዱ ናቸው። ያልተሳካ ሸርተቴዎች የሚበዙት በትክክለኛው ጊዜ ስ ይህን ማድረግ በሚገባም በማይገባም ጊዜ ስትተገብረው ነው እና ይህም ጠንቅቆ የሚረዳ አይነት ተጫዋች ነው። ሌላው ትልቁ የዚህ ተጫዋች ኳሊቲ አንቲስፔሽኑ ነው ማርክ ይሄ አደጋን ቀድሞ በደንብ ማሽተት ይችላል። ተቃራኒ ቡድን አደገኛውን ቦታ ከማግኘቱ በፊት ወይም ደግሞ በአደገኛው ቦታ ላይ ከኳሱ ጋር ከመገናኘቱ በፊት ጨዋታውን ተረድቶ ኢንተርሰፕት ያደርጋል ወይም ደግሞ ስፔሱን ይዘጋል። ይሄ በጣም የተጫዋቹ ትልቅ የመከላከል ኳሊቲ ነው እና ይሄ በተለይ በዚህኛው የውድድር ዘመን በአርሰናል ይህን በተደጋጋሚ ጊዜ ሲተገብር እየተመለከት ነው ነው ክሮስ ስኬታማ ክሮሶችን በማድረግም የተዋጣለት ነው። እኔ እንግዲህ ብዙ በሴንተር ባክ የምታሰበው አይነት ተጫዋች ኦቨርላፕ ሲያደርጉ ብዙ ይቸገራሉ። የበለጠ የዚህ የሃይብሪድ ባክ ፎር ጉዳይ ለመከላከሉ ጥንካሬ ለመስጠት የሚወሰኑ ውሳኔዎች ናቸው። እነዚህ የመስመር ሁለት ተከላካዮች በነጻነት እየሄዱ ማጥቃት ላይ የጥራት ጥያቄ የሚነሳባቸው ናቸው። በየትኛውም ቡድን የበለጠ መከላከሉን የሚያግዙ መከላከሉ ሶሊድ እንዲሆን የሚያደርጉ ከጀርባ ክፍተት የማይተዉ አይነት ናቸው። እነዚህ የመሀል ተከላካይ ሆነው በመስመር ተከላካይነት የምትጠቀምባቸው ተጫዋቾች። ካላፊዮሪ ግን ከዛ ትንሽ ቴክኒካሊ ከፍ ያለ ተጫዋች ይመስላል። ወደፊት ሲጠጋ ብዙ የማይቸገር አይነት፣ ጥሩ ክሮስ ማድረግ የሚችል የጎልድን ለጓደኞቹ ለመፍጠር የሚሞክር እና በጣም ጥራት ያላቸው ተቾች በተቃራኒ ዲፌንሲቭ ሰርድ ላይ ማድረግ የሚያስችል የቴክኒክ ልህቀት ያለው ተጫዋች እንደሆነ ሪካርዶ ካላፊዮሪ ላይ ይህንን እየተመለከት ነው እና ሁለቱንም ባላንስ ማድረጉ ከሊዊስ ስኬሊ ይልቅ ተመራጭ እንዲሆን ያደረገ ይመስለኛል። ማርክ ሊዊስ ስኬሊ የበለጠ ባህሪያቸው ይለያያል። የአማካይ ኳሊቲዎች አሉት። ሊዊስ ስኬሊ ኢንቨርት አድርጎ ሲጫወት በፕሬዥር መጫወት ብዙ አይቸገርም። ወደ ውስጥ እንዲገቡ ትፈቅድላቸው ተጫዋቾች በቴክኒክ የተሻሉ ተጫዋቾች ናቸው። ምክንያቱም ወደ ውስጥ በገባህ ቁጥር ስፔሶች እየጠበቡ ነው የሚመጡት። ስለዚህ ሉዊስ ስኬሊን ወደ ውስጥ እንዲገባ ሚኬል አርቴታ ኃላፊነት የሚሰጠው የተወሰነ የአማካይ ባህሪዎች ስላሉት በጫና ውስጥ መጫወት መቻሉን ከመረዳት ጋር የተያዘ ይመስለኛልና፣ ከኃላፊ ወር እየተለየ ነው፣ መስመሩን ታኮ ነው የሚሄደው። እዛ ቦታ ላይ ለመድረስ ኢነርጂው በጣም ጥሩ ነው። የተወውን ቦታ በሪከቨሪ ሩጫ ለመከላከል ብዙ አይፈተንም። የአየር ላይ ኳስ ጠንካራ ነው። በመከላከል ለቡድኑ እየሰጠ ያለው አገልግሎት በተለይ እጅግ በጣም የተዋጣለትን የሚል እምነት አለኝ። የአርሰናል ሴንተር ባኮች ላይ ብዙ ጥያቄ አታነሳም። ግን እኔ ከመስመር ተከላካይነት ይልቅ በተደጋጋሚ የመሀል ተከላካይነት እድል ቢያገኝ ከዚህ በላይ ከፍ ያለ ጥራት ያለው ተጫዋች ይመስለኛል። ያ የዊሊያም ሳሊባና የክሪስቲያን ሞስኬራ ጥምረት እሱን እዛ ቦታ ላይ እንዲሰለፍ ያደርገዋል። ግን ደግሞ የመሀል ተከላካዩ የሁለት የቀኝ እግር ተጫዋቾች በተለይ በትልልቅ ጨዋታዎች ላይ ቡድኑ ሚዛናዊነት እንዳይኖረው ሊያደርገው ይችላል። በእርግጥ ከዚህ በፊት የተለመደው ሁለት የቀኝ እግር ተጫዋቾችን የመሀል ተከላካይ አድርጎ መጫወት ነው። ግን አንደኛው የቀኝ እግር ተጫዋች ወደ ግራ ዘንብሎ ሲጫወት የበለጠ የምቾት ስሜት አይሰማው። ምናልባት ቨርጅል ቫንዳይክ ብቻ ሊሆን ይችላል ይህንን ሊያደርግ የሚችለው ። ካልሆነ ደግሞ በማንቸስተር ዩናይትድ የሁለቱ ተጫዋቾች ጥምረት ኔማንያ ቪዲች የበለጠ ወደ ግራ አዘን ብሎ ሲጫወት ሪዮ ፈርዲናንድ ወደ ቀኝ አዘን ብሎ ሲጫወት የምናስታውሰው የቅርብ ጊዜ ትውስታ ነው። እንግዲህ ሪካርዶ ካላፊዮሪ ባለፈው የውድድር ዘመን ከተሰለፈው የጨዋታ መጠን አንጻር ዘንድሮ በርከት ያለ ጨዋታ ጀምሯል። ባለፈው የውድድር ዘመን በአጠቃላይ በ16 ጨዋታዎች ነው የመጀመሪያ ተመራጭ የነበረው። ዘንድሮ ከወዲሁ በ17 ጨዋታዎች የመጀመሪያ ተመራጭ ሆኖ በአርሰናል ቁልፍ ሚና ተካቷል በመጀመሪያዎቹ ከ17 ጨዋታዎች በ12 የመጀመሪያ ተመራጭ ሆኗል በአጠቃላይ ግን በ17 ጨዋታዎች የማች ደይ ስኳድ ውስጥ ነበር በቡድኑ ውስጥ የነበረ ተጫዋሽ ከአያሶስቱ ተጫዋቾቹ ውጪ አልወጣም ና በ12ቱ ደግሞ የመጀመሪያ ተመራጭ ሆኖ ተሰልፏል ካለፈው ዓመት አንጻር ሲታይ ከወዲሁ በ75 በመቶ የመጀመሪያ ተመራጭ ሆኗል ባለፈው የውድድር ዘመን በ16 ጨዋታዎች ነበር የመጀመሪያ ተመራጭ የነበረውና በብዙ መልኩ ሊያግዝ የሚችል ተጫዋች ነው። እንግዲህ ቀጣይ ቶትናም፣ ባየር ሙኒክ ና ቼልሲ ናቸው የአርሰናል ተጋጣሚዎች። ከዛ በኋላ ብሬንትፎርድ፣ አስቶን ቪላ አሉ። በእርግጥ በሻምፒየንስ ሊግ ያን ያህል ትልልቅ ጨዋታዎች ከዚህ በኋላ አይኖሩትም። ትልልቅ ጨዋታዎችን ኦልሬዲ እየተወጣ ነው ያለው አርሰናል በዚህ ረገድ። ከዛ በተረፈ እንግዲህ የትልልቅ ጨዋታዎች ላይ ሊኖረው የሚችለው ፈተና እንዴት ነው? ገብርኤል ማጋሊሽ ለአራት ወራት ያህል ለአራት ሳምንት ያህል ከሜዳ ይርቃል። ያ ማለት ለአንድ ወር ከዚህ በኋላ ሊመለስ የሚችለው አንዳንዶች ጃንዋሪ ላይ ነው ሊመለስ የሚችለው ይላሉ። አርሰናል በዚህ ረገድ እድለኛ አይደለም አይደለም ማለት ይቻላል። ምክንያቱም ከዚህ በኋላ ኢንተርናሽናል ብሬክ ያለው ማርች ወር ላይ ነው። ምናልባት በመሀል ኢንተርናሽናል ብሬክ ቢሆን አንድ የሁለት ሳምንት ማገገሚያ ጊዜ አርሰናልም ከእነኝን ጨዋታዎች ሳያከናውን መቆየት ይችላል፣ እርሱም ሪከቨሪ አድርጎ እንዲመጣ እድል ይሰጠው ነበር። ያ ግን ሲሆን የሆነ አይደለም። አሁን ባለው ሁኔታ ከማርች በፊት ምንም አይነት ኢንተርናሽናል ጨዋታ የለም። በሁለት ሺ ሀያ አራት ሀያ አምስት የውድድር ዘመን ከሀምሳ ስምንት ጨዋታዎች በሀያ አራቱ ጨዋታዎች ባለፈው የውድድር ዘመን በማሽ ደ ስኳድ ውስጥ ነበር። በእርግጥ አልፎ አልፎ በጉዳት ምክንያት የማይሰልፍባቸው ጊዜያቶች አሉ። በአጠቃላይ ከአርባ በመቶ በላይ በቡድን ውስጥ ተሳትፎ ነበረው ይሄ ተጫዋች ባለፈው የውድድር ዘመን ከወዲሁ ግን ይህንን እያሟላ ያለ ተጫዋች ነው። በብዙ መልኩ እንግዲህ ሁለገብነቱ፣ ከዛ ውጪ የፋይቲንግ ስፒሪቱም ለእኔ ከአርሰናል ከቀሩ ተጫዋቾች ለገብርኤል ማጋሊሽ ቅርቡ እርሱ ይመስለኛል። ምናልባት ልጠቅስ የምትችለው ሌላኛው ተጫዋች እንግሊዛዊም ስለሆነ ዴክላን ራይስ ሊሆን ይችላል። ሌሎቹ ግን ሰሞኑን ስናነሳ እንደነበሩ አይነት ይሄ በዝምታ ውስጥ የራሳቸውን የቤት ስራ ብቻ ሲሰሩ የነበሩ ተጫዋቾች ናቸውና ሪካርዶ ካላፊዮሪ ያንን ስሜት እያየንበት ነው። ከዚህ ቀደም በማንቸስተር ሲቲ ቤንጃሚን ሜንዲ ሚሊሻ ታስታውስ እንደሆነ እሱ በሚሰልፍባቸው ጨዋታዎች ገብርኤል ማጋሊሽና ገብርኤል ጄሱስና እንደዚሁም ሌላኛው ተጫዋች ሰርጂዮ ኩን አጉዌሮ የበለጠ ዘጠኝ ቁጥር ቦታ ላይ ነው የሚገኙት። ምክንያቱም እሱ በተደጋጋሚ ኦቨርላፕ ያደረግና ያንን የግራ መስመር ቦታውን የበለጠ ይሸፍናል። ሪካርዶ ካላፊዮሪም ላይ የማየው ነገር ያ ነው። እሱ በሚሰለፍባቸው ጨዋታዎች ላይ ቅርብ ጊዜ ተመልክተናል የዚህ የገብርኤል ማርቲኔሊ ቆላ አስቆጣሪነቱ ምክንያታዊ ነው። ገብርኤል ማርቲኔሊ የበለጠ ለዘጠኝ ቁጥር የበለጠ ለቦክሱ ቅርብ ሆኖ እየተጫወተ ነው ያለውእና አርሰናል ሲያጠቃ ሪካርዶ ካላፊዮሪ ኦቨርላፕ ያደርጋል። በዚህ ምክንያት ገብርኤል ማርቲኔሊ የበለጠ ለአንድ ዘጠኝ ቁጥር ሊገኝበት የሚገባው ቦታ ላይ አምስት ከአምሳ ውስጥ ሁሉ ሲገኝ እንመለከታለንና ከቀይ መስመር አቅጣጫ ኳሶች ሲሻሙ እሱ የሚገኝበት የሜዳ ክፍል ለጎሉ ቅርብ የሆነ በተቃራኒ አቅጣጫ ፋርፖስት ላይ ሆኖ ጎሎችንም ሲያስቆጥር እየተመለከት ነው ነው ያለ ነው እና የዚህ ተጫዋች መምጣት አንደኛው ጠቀሜታ ለጋብርኤል ማርቲኔሊና እንደዚሁም ደግሞ ለሊያንድሮ ትሮሳር መስመሩን ታከው ከመጫወት ይልቅ እሱ መስመሩን ታኮ እየተጫወተ እነሱ ደግሞ የበለጠ ወደ ውስጥ ገብቶ እንዲጫወቱ ነው የሚያደርጋቸው። ይሄ በጣም አንደኛውና ትልቁ ጥቅሙ ይመስለኛል። ማር በኳስ ጨዋታ አንድ ጎል ለማስቆጠር ኳስ የያዘው ተጫዋችና ተቀባዩ ብቻ በሚያደርጉት እንቅስቃሴ የጎል እድል መፍጠር በዘመናዊ እግር ኳስ በጣም ከባድ ነው። ምክንያቱም ሁለቱ በጣም ትልቅ ትኩረት የሚደረግባቸው ናቸው። በዛ እንቅስቃሴ ውስጥ ኳስ የያዘው ተጫዋች ጥሩ እድል እንዳይፈጥር በተቃራኒ ቡድን የመከላከል ጫና ውስጥ ይገባል። ተቀባዩና ወይም አደገኛው ሜዳ ላይ ያለው ተጫዋች ደግሞ የትኩረት ማዕከል ነው። ያንን ኳስ ተጠቃሚ እንዲ ስለዚህ ሌሎች ከኳስ ውጭ የሚደረጉ ሞቢሊቲዎች ያስፈልጋቸው ከኳስ ውጭ ያሉ እንቅስቃሴዎች የበለጠ አስፈላጊ ናቸው። በዛ ትልቅ አስተዋጽኦ እያደረገ ነው። ምናልባት አድማጮች የቅርብ ጊዜ ስለሆነ እንዲያስታውሱት ቅድም ያነሳቸው ጋብሪኤል ማርቲኔድ ያስቆጠራቸው ሁለት ጎሎችን ብቻ ለማስተዋስ ብንሞክር ቢልባው ላይ ያስቆጠረው በሻምፒየንስ ሊግ ቢልባው ላይ ያስቆጠረው ጎልና ማንቸስተር ሲቲ ላይ አቻ እንዲሆኑ ያስቆጠረውን ጎል ከተመለከትክ ቲፒካል ዘጠኝ ቁጥሮች የሚነሱበት ፖዚሽን ነው። ከመሀል ተከላካዮች ጀርባ ያለውን ስፔስ ነው ያጠቀው። ከማል ተከላካዮች ጀርባ ይህንን ለማድረግ ቅድም ያነሳው የካላፊዎሪ ከኳሱ ጋር የሚሆን ያለ ኳስ በሜዳው ስፋት እሱ የሚያደርገው ሩጫ እዛ ፖዚሽን ላይ ያሉት ሮሳርድ የሚሆን ጋብሪኤል ማርቲኔሊ የበለጠ በጥልቀት ወደ ውስጥ ወደ ሳጥኑ እንዲገቡ እድል ይሰጣቸዋል። አንደኛው አስተዋጽኦ ይህ ነው። ሁለተኛ የተቃራኒን ቡድን የመከላከል ኦርጋናይዜሽን ትኩረት እንዲያጣ ያደርጋል ወይም ደግሞ እንዲዘረዘር ያደርጓል። ኮምፓክት ከሆነ ካላፊዮሪ የሚያደርገው ሩጫ አደገኛው ሜዳ ላይ ከመሆኑ ጋር በተያዘ ትኩረት የማይሰጠው ሩጫ አይደለም። በዛ ምክንያት የተወሰነ ትኩረት የመውሰድ ሜዳ የማስከፈት አስተዋጽኦ ያደርጋል። ያለ ኳስም ቢሆን ይህን ሩጫ የሚያደርገውና ከኳስ ጋር ሲገባ ጥያቄዎች ቢኖሩም ከዚህ በላይ መሻሻል በተለይ ክሮስ የሚያደርጋቸው አሉት፣ ኳሊቲዎች አሉት። ግን እንደ መስመር ተከላካይ የጥራት ደረጃው ከዚህ ከፍ ማለት አለበት። የሚላናል ጥያቄዎች ቢነሱበትም ከኳስ ጋር ከሚያደርገው አስተዋጽኦ ባሻገር አንተ ያነሳው ያለ ኳስ የሚያደርጋቸው ሩጫዎች ለእነዚህ ተጫዋቾች በጣም ትልቅ ፖዚሽናል አስተዋጽኦ እያደረገ እየተመለከት ነው። እኔ ያለ ነው ከኳስ ጋር የሚቸገር አይደለም። ጥሩ ኳስን ኬር ማድረግ የሚችል ኳሊቲ ያለው ተጫዋች ነው ሪካርዶ ካላፊዮሪ። ሌላኛው ለአርሰናል የጨመረው በመከላከል ላይ የጨመረው ነገር ኤሪያል ዱኤል ላይ ያለው ኳሊቲ ነው። ማርኪ ሜትር ከ8 8 ይረዝማል ሜትር ከ8 8 ይረዝማል ና ሌላ አንድ ሌላ ኳሊቲ ጨምረዋል ለአርሰናል መከላከል። ሌላው በመከላከል ወቅት አንድ ተከላካይ ሊኖረው የሚገባውን ትልቁን ኳሊቲም የያዘ ተጫዋች ነው። ኮንሰንትሬሽን፣ ትኩረቱን አያጣም በመከላከል ወቅት የሚል ሙገሳ የሚሰጠው ተከላካይ ነው። እነዚህን ኳሊቲዎች ይዞ ነው ወደ አርሰናል የመጣው። ያለፈው የውድድር ዘመን የተወሰነ ከብሉ ጋር መላመጃ ከሊጉ ጋር መላመጃ ጊዜ ይመስል ነበር። ዘንድሮ ግን የማይክል አርቴታ በትልልቅ ጨዋታዎች በወሳኝ ጨዋታዎች ሊያጣው የማይፈልገው አይነት ተጫዋች እንደሆነ እየተመለከትን ያለን የትልቅ ጨዋታዎች ተጫዋችም ነው። በሁለቱ የማንቸስተር ቡድኖች ላይ ጎል አስቆጥሯል። ባለፈው የውድድር ዘመን ሁለት ለሁለት ባለቀው ጨዋታ ከማንቸስተር ሲቲ ጋር ያስቆጥራትን ጎል ብዙዎች ያስታውሳሉ። ከዛ ቦታ ላይ አንድ የግራ መስመር ተከላካይ ጎል ሲያስቆጥር መመልከት ብዙም የተለመደ አደለም። ምናልባት ጆቫኒ ቫን ብሮንክሆርስት 2010 የአለም ዋንጫ ዩራጋይ ላይ በግማሽ ፍጻሜ ጨዋታ አራት ለሁለት ባለቀ ጨዋታ ያስቆጠረው ጎል ኤክሰፕሽናል ሊሆን ይችላል። ግን በእነዚህ አይነት ትልቅ ጨዋታዎች ላይ ከዚህ ቦታ የሚነሱ ተጫዋቾች ጎል ሲያስቆጥሩ መመልከት ብዙ የተለመደ አይደለም። ዘንድሮ ማንቸስተር ዩናይትድ ላይ በቆመ ኳስ ጎል አስቆጥረዋል። ስለዚህ ገብርኤል ማጋሊሽ በቀጣዮቹ አራት ሳምንታት አይኖርም፣ የበለጠ ለቆመ ኳስ ኃላፊነት ከሚሰጣቸው ተጫዋቾች መካከል ያለ ጥርጥር ሪካርዶ ካላፊዮሪ ይሆናል ተብሎ ይጠበቃል። በእርግጥ ሌሎች ተጫዋቾችም እንደ ዊሊያም ሳሊባ እንደዚሁም ደግሞ ቪክቶሪ ክሬሽ ከተመለሰ ይህንን አጋጣሚ ሊጠቀሙ ይችላሉ። ክሪስቲያን ሞስኬራም ቁመቱ ሜትር ከዘጠና አንድ ከመሆኑ አንጻር ይህንን የአየር ላይ ኳስ ወልሚያ የበላይነት ሊወስድ ይችላል ተብሎ ይጠበቃል። ግን አሁን ከጉዳት አገገሙ የተመለሱ ተጫዋቾች የበለጠ ቡድኑ ከቆመ ኳስ ሳይሆን ከክፍት የጨዋታ እንቅስቃሴ ጎሎችን እንዲያገኝ እድል ይሰጠዋል። የማርቲኖ ዴጋርድን መመለስ ጨምሮ ማለት ነው። ያ በሶስት ጎሎች ላይ ማርከት ተሳትፎ አድርጓል። በዚህ ውድድር ዘመን በአስራ አንድ ጨዋታ አንድ ጎል አስቆጥር ሁለት አሲስት ማድረግ ችሏል። አርሰናል ካስቆጠራቸው ጎሎች አስራ አምስት በመቶ የሚሆነው ላይ ቀጥተኛ ተሳትፎ አለው። ስለዚህ ይሄ የመስመር ተከላካይ በተለይ ይህን ፖዚሽን በተደጋጋሚ የበለጠ እየተጫወተ ሲመጣ ከዚህ በላይ እያሻሻለው የሚመጣበት እድል እንዳለው ማሳያ ይመስለኛል። የማጥቃቱ ላይ የሚነሱበትን አንዳንድ ጥያቄዎች እድሜው ሀያ ሶስት መሆኑ መርሳት የለብንም። ማርክ ብራዚል ሁለት ሺህ ሁለት የዓለም ዋንጫን ባሳካችበት ዘመን የተወለደ ውድድሩ ሲጀመር ፈረንሳይ ና ሴኔጋል የአንድ ለባዶ ያን ዘመን የተወለደ ያን የተወለደ ተጫዋች ነው። ስለዚህ ሌላ መሻሻል የሚችልበት ገና ፒኩ ላይ የሚደርስበት እድሜው ከፊት ነው ያለው። ና አርሰናል ያለ ጥርጥር በጣም ጥሩ ተጫዋች እጁ ላይ እንዳለ መመስከር ይቻላል። እናንተስ በሪካርዶ ካላፊዮሪ የወድር አመት ዙሪያ ምን አስተያየት አላችሁ? ካለፈው አመት ጀምሮ ለአርሰናል ሲጫወት የቆየ ተጫዋች፣ ዘንድሮ ደግሞ እጅግ በጣም ጥሩ ኳሊቲ እንዳለው በሚገባ ያሳየ ማይልስ ሉዊስ ስኬሊን በታዋቂ ወንበር ላይ እንዲቀመጥ እስከ ማድረግ የደረሰ አቅም እንዳለው በሚገባ አሳይቷል። የመሀል ተከላካይ ግራ መስመር ተከላካይ ሆኖ በመጫወት ሁለገብነቱን እያሳየ ጎል እያስቆጠረ ለጎል የተመቻቸ ኳስ እየሰጠ የበለጠ ቡድኑን ሞቲቬት እያደረገ ያለ እንደዚሁም፣ ገና ሁለተኛ አመቱ ላይ ቢሆንም እንደ ሲኒየር አይነት ተጫዋች ኃላፊነት እንደሚሰማው ተጫዋች ሜዳ ላይ እያሳየ ነው የሚገኘው በተግባር። በዚህ ተጫዋች ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሮ ስላዳመጣችሁን ከልብ እናመሰግናለን።